አትለዋት ሄዶ ነበረ፣ አላገኛትም፣ አንተሳካላትም። ከዛም ድሪዳዋ ሄዳለሁ፣ እንትን ዱባይን ብዙ ቦታ ሄዳለሁ ብላ ነበረ። እኔ እንደዛም አንጨከነም። ያው ምንም የሆነ ልጆቹ እናትናት ሊሄድ ነበረ፣ ግን ተከትያ ድሜ ሁሉም ለምን አስለፋሽ፣ እንደምታስለፊኛለሽ ለምንድነው? ልጆችን ማታሳይ ብሎ የእሷም እንግዲህ መልእክት ልኮላታ ማለት ነው። ልጆችን ናፍቆኛል፣ እናንተ ራሳችሁ ጉዳይ፣ እኔ ልጆችን ብቻ አሳይኝ። እዛ ቀን ወንድሜ ስታይ አባቴ ብላ መጣየች፣ አባቴ መጣ አለችው አንዷ ልጁ ማለት ነው። እና እሷ እንዲህ የሆነች አንዷስም ልትሆን ነው። እና ያለ ልጆች ያላባታችሁ እንደዚህ አቶኝ፣ ልጆቻቸውን አሳይኝ፣ ልጆችን አሳይኝ ባክሽ ሱሙያ ንግስቲ ሁሉም ነገር አንቺ ሰርተሻል፣ አሳይተሻ ትሻል በተግባር እኔ እዛ ነኝ ብለሽኝ መተሽን ሀያው ሁሉም እንግዲህ አሰቃይተሻ ተጨብጭቦልሻል። ሁሉም ሰው ጉድ ብሎሻል። ሁሉንም እንግዲህ ጎበዝ ብሎሻል። አንቺ ጀግናነትሽን አሳይተሻል ብሎ የስሙያም ይሄን መልክት አስተላልፏል ማለት ነው። የአቶ ሀያው ደግሞ ማቶልጅልኝ አንቺ አቶልጅም ሚዲያ ሁሉም የጥቅም ነው የምትፈልግህ፣ ለብር ነው የምትፈልግህ። አንተ ልጅ እሷ ልጅ ልትወልድ ቢሆን እስካሁን ትወልድልት ነበረ። እሷ ግን አውቃ ነው መኪናው፣ ቤቱንም፣ ብሩንም ነው ምኑንም በእጇን ካስገባች በኋላ ወዲህ ልትል ፈልጋ ነው ብሎ ሚዲያ ሁሉም ሁሉም ሰው እየተናገረ ነው አለ ሰኢድ ማለት ነው። እሷ ደግሞ ምላሿ ማለት ነው እኔ ብር ነው የምፈልገው ብር እስካሁን ሶስት ሚሊዮን አራት ሚሊዮን ሲሆን ከእጅ ስልክ ውስጥ ሱፍ ብትከትልኝ ልጁ የገፋ ይመጣል፣ አለችው። አንቺ አወቀሽ ነው መርፌ የተወጋሽ ነው አላት። እኔ መርፌ አንተወጋም መርፌ አንተወጋሁም ያከሳኝ የቤተሰቦች ስድብ ነው አለችው። እንግዲህ ዚህ ዩቱበር ነው የምሰድባት? የለም የሚያከሳኝ የቤተሰብ ስድብ ነው፣ የእናንተ ስድብ ነው። አንድ ደግሞ የሱሙያ ጭንቀት ነው አለች። ስታሾፍ ሱማት ማለት ነው የምታሸፍኑ ስማት ማለት ነው። የሚያሾፋችሁ ምንድን ነው? እኔ ያ ከሳይን ልጆች እንድታገኛቸው እና እንዲ እንዲህ ብዬ ስናገር ተናዳ ሱሙያ ልጆቿን ይዛ እንድትመጣ ብዬ ነው። ይህን ይህን ሁሉም መያር ማድረገው ብላ የከሳሁትን አለች። አዩ ምላሿ ማለት ነው። አዩ ምላሽ ይሄ ነው ማለት ነው። ከዛ እኔ መርፌ የተወጋሽ ነው፣ መርፌ ሄደሽ የተወጋሽ ነው አላት። እኔ መርፌ አልወጋም፣ ሰኢድ፣ እኔ መርፌ አልወጋም ብወጋ እዚጋ እዚጋ ነው አለችው። እንዴት አወቅሽ ሲላት ጓደኞቼ ሲወጉ ሂጄ አይቻለሁ፣ እንዴት አድርጎ እንደሚወጉ አይቻለሁ አለችው። አንተ በስነስርዓት ብሎን ቀጠርገ ካስገባኝ ልጁን እንዴት እንደሚመጣ እኔ አሳይሃለሁ አለችሁ ማለት ነው። አዩ እንግዲህ ከናንተም ከዚህም ምን ትላላችሁ? እኔ የጥቅም ሰው ናት፣ አዩ ማለት ነው። የጥቅም ሰው ናት። ሌላ ነገር አትፈልግም። ምስምን ጥቅሙን ሊያስደስት ነው የምትፈልገው። እሷ ስታታልለው ምን አለችው? ብሩን ካንተ አብልጭ ያደለው ምወደው ብር ሁሉም ይወዳል ወዳለው ዋ አለች። ብሩን ማለት ነው። ከዛ የመጣ ደግሞ እኔ ስምንት ሰኢድ ማለት ነው እንግዲህ አንቺ ብር ብር መቼ ነው ምጠግቢው? እዛ ቀን ድሬዳዋ ይሄዳለሁ ብለሽ የስምንት መቶ ሺህ ብር አስገባውልሽ ወዲያው ድምፅ ማጥሻ አጠፋሹ አለ። ፀጉርሽ ደግሞ ፀጉር ፀጉር አይደለም አተፌሻን እየተከልች ነው ብሩን መጨረሻው አላት። ጥፍሯ የምታዩ ደግሞ ጥፍር አይደለም፣ ጥፍሯ ላይ ደግሞ እግሯ ጥፍር ጥፍር እያስትፌሻን እያስተከለች ነው። እንደዚህ ቁጭ የሚለው ቆንጆ የሆነው እሷ የራሷ ጥፍር አትጠቀምም። እኔ የምለው ማለት ነው ሙስሊም ናት ወይስ ክርስቲያን ናት? ጥፍርን ይሄን አስተ ወይስ ትሰግዳለች ወይስ አትሰግድም? ይሄን ጥያቄ ደግሞ ሰምታችሁት እንድትመልሱልኝ ተስፋ አደርጋለሁ። ሰይድ ብሩን የምታወጣው ብር ብዙ ብር ነው የምታወጣብኝ። የጥፍሯን አይቀርም የምኗን የፀጉሯን አይቀርም። ፀጉሯ ዛሬ እያየሁት ሌላ ነው፣ ነገ እያየሁት ሌላ ነው። እንግዲህ በጣም የተጫወተች ፊልም ነው ብለዋል ተናግረዋል። እሷ ደግሞ እኔ የምገዛቸው አንተ ስምንት መቶ ሺህ ብር የላከውን ብር እኔ የሁለት ጫማ ዋጋ ነው የሁለት ትልቅ ዋጋ ነው እንጂ ከዛ በላይ አይበልጥም አለችው። የሱመያ እንተ ሱመያ እኔስ እኔ ሱመያ እኔ በልጥ እኔ አምሳ ላይ ውሰ ሱመያ የሱመያ ስታስገባላችሁ ለሞት እሱ ደግሞ ምላሽ ሱመያ እኮ ቢቻዋን ደልችም ሶስት ናት፣ ሶስት ናት። እሷ ሶስት መቶ ሺህ ሳስገባ ያንቺ አንድ መቶ ሺህ ብር በቂሽ ነው አላት። ከዛ ለምን እኔስ ለምን ተሷ ምን አንሳለሁ እኔ፣ ሁሉም ነገር እኔም ያስፈልገኛል አለችው። ምላሹ ማለት ነው። እና አሁን ወደ ራሴ አስተያየት ስመጣ ማለት ነው፣ ሀዩ ማለት ነው ድሮም ተናግረናል፣ አሁንም እደግመዋለሁ ማለት ነው። አሁንም ሀዩ የምትፈልግህ የምትፈልግህ ለብርህን። ለብርህን ለዱንያ ለብርህን ብላ ነው ለአንተ ልትወድህ፣ አንተ ወዳ አይደለም። አንተ ወዳ ቢሆን ብርም ወዳ ቢሆን እዛ ቀን ይሄ ሁሉም እብድ ሆነ። ይሄ ሁሉም እነቤዛ መጥቶ ብር እናዋጣ ሲሏት ያለችው ምላሽ ሰምተሃል ማለት ነው። ትቀባጠራለች ዝም ብላ ያለውን ያለው ነገር ውሸት ውሸት መቀባጠር አይተናል ማለት ነው። እንግዲህ ወንድሙም ሚስቱን እንደለቀቀ። የሚመጣው በአንተ ሰበብ ማለት ነው። በአንቺ ሰበብ ነው ሀዩ ማለት ነው። እና በነገራችን ላይ ሀዩ በጣም በዚህ ስትመጥባት በዛ ነው የምትመጣው። እኔ ኬት ኬት አምጥታ እንደምታራግፎ እንደምትናገር አላቅም። ብቻ ወላ ሰውሃና ላ እኔ ኬት እንዳምጥታ ውሸት ውሸት የምትቀጣጠረው ግራ ዛቀን። እንግዲህ እሺ፣ እንደዛ ካልሽ ለምንድን ነው መጀለስ ሁሉም ሽጪ ምን ብዬ ልልክልህ ነበረ ብለሽ ዋሸሸኝ አላት። በቃ እንደዚ አላት። አፈረች፣ ዝም አለች ምናምን። ምክንያቱም ያለውን ነገር ነው ያለችው ማለት ነው። እና ሲቀጥል ደግሞ ልጅ ብሩን ካስገባህልኝ በኋላ ልጁን እንደሚመጣ እንደማይመጣ አሳይሃለሁ። መጀመሪያ ብሩን አስገባልኝ አለችው። እንግዲህ እሱ ደግሞ የጥፍሯ ይሄን አክል ብር ነው የምጨርስብኝ፣ የጸጉሯ ይሄን አክል ብር ነው የምጨርስብኝ። ሴትየዋ የፊቷ ምኗን ይሄን አክል ነው። ዛሬ የዋለችበት ንጌ ንጌ የዋለችበት ንጌ። አዎ እሷ ደግሞ ወጣት ነኝ ገና እዘንጣለሁ። መቼ ዘንጬ መቼ ሩጬ ጨርሻለሁ? ሱሙያ ከሆነ አሮጊት ናት፣ አርጅታለች፣ ምንም አታረግልህም ስትለው ስለሷ መጥፎ ነገር እንዳታነሺ አላት። ለሷ መጥፎ ነገር እንዳታወሪም እንዳታነሺም ማለት ፍራ አለኝ የምትለው አርቲፊሻን እሱን አገጥማ ነው ጸጉር አለኝ የምትለው ጸጉሯንም አርቲፊሻን ነው እንግዲህ ሴቶች እስካሁን ጸጉሯን አላየኸውም እንዴ ምነው አብራችሁ አይደለም እንዴ ያላችሁ ጸጉሯ አታየውም እንዴ ምነው አርቲፊሻን ይሁን አይሁን ምናምን ይሁን አንተ ጸጉሯን እስካሁን አላየኸውም ነበረ እንዴት ነው እኔ ግራ ነው የገባኝ ማለት ነው እንግዲህ ሀዩ በዚህ ስትመጡባት በዛ ነው የምትመጣው። እንግዲህ ሰኢድ ሱሙያየ እየለመነች ነው ንግስቴ ማለት ነው። አንቺ እኮ ጀግና ነሽ፣ ጀግና ነሽ። መስሚያ ጥጥም የላትም እሷ። በዚህ ሰምታ በዛ እንደርሰማ ነው የምትሆነው። ምክንያቱም የራሷ አላማ ያዘች ልጅ ናት። የራሷ አላማ ምሰራ ሰው ናት። ንሽ እንደናንተ ጥፍሯን አሰርታ እንደናንተ ጥፍሯን ዛው እዛው በቀን ቀን እሷ የተቸገሩትን ሁሉ እንትን እየረዳች ሁሉንም ያስተካከለች ልጆቿን ይዛ ተማማን አሳለሁ ብላ ማለት ነው። እንግዲህ እንዳያቸዋት ነው ማለት ነው። ቤተሰቦች እንግዲህ ዛሬ ቪዲዮ ነው ይህን ይመስላላችሁ ያለው። ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ቤተሰብ ሁኑ። ያለው አስተያየታችሁ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ።